አስነዬ ቆይማ እደውላለሁ ብዬሽት እየተ እንዲሁ እኛ አሁን አታሰራኝ የሚችል እየተጨቃጨቀች ነው። ቆይማ ቆይ አስኒ ቆይ እደውላለሁ። ያንን የሚደብያውን ስልክ ከሰራችንልኝ ተሰርቶልኛል። እንግዲህ ፎቷችንን ቀጭ ነው በቃ በየሀንበት ቀጭ ነው የምናደርገው ጨረስኩ። አሁን ሥራ ትገቢያለሽ? ታዲያ እዚህ ትኖራለች ከተማ ምን እሰራለሁ እኔ? ገበያ ገበያ ይችልሃል ነው እንጂ ምን ልሰራ? ለፋሲካ ገበያ ገበያ ላይ ነው እናቴ የመጣሁት። እኔ ባልታይቶችልሽ እዚህ አልቀመጥም። ልሰራ ነው ደግሞ እዚህ የምቀመጠው።

የከተሚ እህት ስላለቻት እኮ ነው እያሉ፣ አሁን እንደ እንደዚህ ጫማም እንትን እንትን ውስጥ የከተሜ እህት ስላለቻት ነው። እሷ ምን አለባብላችሁ ነው ምናምን ነገር ይላሉ። ይህንንማ አሁን ገዛሁት፣ ይህንን አሰራሽልኝ አልኩሽ

ስጋር ሄዳለሁ ብሎ ነው ትናንት እንጂ ሌላ። እና አሁን በቃ ይህን ቁጭ አድርገሽ ወደ ውጭ

አልመጣብሽም ይህን ተሰጠሽኝ። እንኳን አልመጣም፣ ግድ የለም ምንም ችግር የለውም።